በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት ሀያ ሰባት በዚች ቀን በገዳም ለሚሰጠን ተጋር ሎፋና የሆነ በአስቄት ገዳም ለሚኖሩ መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃር ሰረሰ። ይህም የከበረ አባት በግብጽ ደቡብ መኖፍ ከሚባል አውራጃ ሳሱዊር ከሚባል መንደር ከሚኖሩ ሰዎች ወገን ነው። ወላጆቹም ደጎች እውነተኞች ነበሩ። አባቱ አብርሃም፣ እናቱም ሳራ ይባላሉ። እናቱም እንደ ኤልሳቤጥ እና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር ናት። አባቱም በፈሪያ እግዚአብሔር ሆኖ ንጽህናውን ቅድስናውን ጠብቆ ሁልጊዜ ቤተ ክርስቲያን በማገልገል ጸንቶ ይኖራል። እግዚአብሔርም በላያቸው በረከቱን አሳድሮ በስራቸው ሁሉ ከፍ ከፍ አደረጋቸው። ለድሆችም የሚመጸውቱ ለሰው ሁሉ የሚራሩ ናቸው። በጾም በጸሎትም ተወስነው እንዲህ ባለ ገድል ሲኖሩ ግን ልጅ አልነበራቸውም። ለአብርሃምም በሌሊት ራእይ ከእግዚአብሔር ዘንድ በልጅ አምሳል ተገለጠለት። በዓለሙ ሁሉ የሚታወቅ ብዙ መንፈሳውያን ልጆችን የሚወልድ ልጅን የሚሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚህም በኋላ ይህን የከበረ ልጅ መቃሪዎትን እግዚአብሔር ሰጠው። ትርጓሜውም ብፁ ማለት ነው። በላዩም የእግዚአብሔር ጸጋ አደረበት። ለወላጆቹም ይታዘዝና ያገለግል ነበር። ሊያጋቡትም ማሰቡ፣ እሱ ግን አይሻም ነበር። ፈቃዳቸውን ይፈጽም ዘንድ ግን ግድ ብለው አጋቡት። ወደ ሙሽራይቱን በገባ ጊዜ ራሱን እንደታመመ ሰው አደረገ። እንዲህም ሆኖ ብዙ ቀን ይኖረ። ከዚያም በኋላ አባቱን ተወኝ ወደ ገዳም ልሄድ ከበሽታዬ ጥቂት ጤና ባገኝ አለው። እግዚአብሔር ወደሚወደው ሥራ ይመራው ዘንድ ሁልጊዜ በጾምና በጸሎት ሆኖ ይለምነው ነበር። ከዚህም በኋላ ወደ አስቄጥስ በረሃ ሄደ። ከበረሃውም በገባ ጊዜ ራእይን አየ። ስድስት ክንፍ ያለው ኪሩብ እጅና እግሩን ይዞ ወደ ተራራ ላይ እንደሚያወጣውና የአስቄጥስን በረሃ ምስራቋን፣ ምዕራቧን፣ የዚያችንም በረሃ አራት ማዕዘኗን አሳይቶ እነሆ ይህችን በረሃ መላዋን ለአንተና ለልጆች ርስት አድርጎ እግዚአብሔር ሰጥቶሃል አለው። ከበረሃውም በተመለሰ ጊዜ ያቺ ብላቴና ታማ አገኛት። ጥቂት ቆይታ ወዲያው በድንግልናዋ እንዳለች አረፈች። የክብር ባለቤት እግዚአብሔርንም አመሰግነው። ከጥቂት ቀኖችም በኋላ እናት አባቱ አረፉ። የተውለትንም ገንዘብ በሙሉ ለድሆችና ለጦም አዳሪዎች ሰጠ። የሳፊር ሰዎች ግን እውነተኛነቱንና ቅድስናውን አይተው ቅስና አሾሙት። ከከተማውም ውጭ ቤት ሰሩለት። ስጋውንና ደሙን ይቀበሉ ዘንድም ወደሱ ይሄዱ ነበር። በዚያች ሀገርም አንዴት ድንግል ብላቴና ነበረች። ከአንድ ጎልማሳ ጋርማ ጋርም ማመንዝራ ጸነሰች። ጎልማሳውም ጎል አባቶች ድንግልናሽን ማና ጠፋው ብሎ ሲጠይቀች መቃርስ የሚባለው ባህታዊ ቄስ እሱ ስለ ደፈረኝ ነው ብሎ መከራት። እንሷን በታወቀ ጊዜ አባቷ ይህን አሳፋሪ ስራ ባንቺ ላይ የሰራበት ማን ነው ብሎ ጠየቃት። እርሷም በአንዲት ቀን መቃርስ ወደሚባለው ቄስ ሄጄ ሳለው በኃይል ይዞኝ ከኔ ጋር ተኛ፣ ስለዚህ ከሱ ጸነስኩ ብላ መለሰችለት። ወላጆቿና ቤተሰቦቿን በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎችም ጋር ወደ ቅዱስ መቃርስ ሄደው ይዘው ከብዓቱ አወጡት። እሱ ግን ምን እንደሆነ አላወቀም። ለመሞት ሲቃረብም አጽንተው ደበደቡት። እርሱም ኃጢአቴ ምንድናት እናንተ ያለ ርህራሄ ተደበድቡኛላችሁና እያለ ይጠይቃቸው ነበር። ከዚህ በኋላ በስም የጠቆሩ ገሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱ የልጃችንን ድንግልና ያጠፋ ይህ ነው፣ እንደ እብድ በላዩ ይጮህ ጀመር። በዚያን ጊዜ መላእክት እንደ ሰው ተገልጠው የሚያሰቃዩትን ሰዎች ይህ ተጋዳይ ምን አደረገ አሏቸው። እነሱም በልጃቸው ላይ የሀፍረትን ስራ እንደሰራ አድርገው መልሰው ነገሯቸው። እነዚያ መልአክትም ይህ ነገር አሰት ነው። እኛ ይህን ሰው ከታናሽነቱ ጀምሮ እስከዚች ቀን እናውቀዋለን። እሱ የተመረጠ ጻድቅ ሰው ነውና ሰው ነውና አሏቸው። የታሰሩበትንም ሰጥተው ከላዩ ገሎችን ጣሉ። እነዚያ ክፉዎች ግን ዋስ እስከሚሰጠን ድረስ አንለቀውም አሉ። እጀ ስራውንም የሚሸጥለት አንድ ሰው መጣ። ለልጅቷን በየጊዜው ምግቧን ሊሰጣት ዋሶ ነው። ከዚያ በኋላ አሰናብተው ወደ በዓቱ ተመልሶ ገባ። ከዚያችም ቀን ጀምሮ ራሱን በራሱ መቃርቶ እንሆ እንግዲህ ባለሚስትና ሚስትና ባለ ልጅ ነህ፣ ሌሊትና ቀን መስራት ይገባሃል እያለ ያቺ ሐሰተኛ ልጅ የምትወልድበት ጊዜ እስኪደርስ እንቅቦችን፣ ቅርጫቶችን እየሰራ ለዚያ ወዳጅ ለሆነውና ለሚያገለግለው ወንድም ይሰጠውና ያም ሰው እየሰጠ ለዚያቺ ሐሰተኛ ልጅ እየሰጠ ኖረን የምትወልበትም ቀን ሲደርስ እጅግ አስጨነቃት። በታላቅ ስቃይም ውስጥ አራት ቀኖች ያህል ኖረች፣ ለሞትም ተቃረበች። እናቷም ከአንቺ የሆነው ምንድን ነው? የተሰራ ስራ አለና ንገርኝ አለቻት። እሷም በእግዚአብሔር አገልጋይ ላይ ዋሽቻለሁ እና ያመነዘግ እርኩት ከገሌ ጎልማሳ ጋር ሲሆን፣ በእውነት ሞት ይገባኛል አለቻት። አባትና እናቷም በሰሙ ጊዜ ደንግጠው እጅግ አዘኑ። የአገር ሰዎችም ሁሉም ተሰበሰቡ። በእርሱ ላይ የሰሩትን በደል ይቅር ይላቸው ዘንድ ወደ ቅዱስ መቃርስ ሂደው ለመኑት። ያን ጊዜ በበረሃ ያየውን ያንን ራእይ ያሳውቶ ይቅር አላቸው። ቅዱሶም ስጋውንና ደሙን አቀበላቸው። ክንፉ ስድስት የሆነ ኪሩብ ኪሩብ ደግሞ ተገለጠለት። ትርጓሜው የልብ ሚዛን ወደ ተባለ ወደ አስቄት ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታዬ ሆይ በውስጡ የምኖርበትን ቦታ ወስንልኝ፣ አለው። ያ ኪሩብም አልወስንልህም፣ የእግዚአብሔርንም ትእዛዝ አትተላለፍ ኖ ይህ ገዳም ሁለመናው ለአንተ ተሰጥቷልና ወደ ፈለክበት ሂድ ተቀመጥም፣ ብሎ መለሰለት። ቅዱስ መቃርስም የቅዱሳን ሮማውያን የመክሲሞስና የደማቴዎስ ቦታ ወደ ሆነው ከውስጠኛው በረሃ ገብቶ ኖረ። እነርሱ ወደ እርሱ በመጡ ጊዜ ከሱ አቅራቢያ ኑረዋልና። ከረፍታቸው በኋላ ግን ሂዶ በዚያ ቦታ እንዲኖር የእግዚአብሔር መልአክ አዘዘው። የሆም ዛሬ የእርሱ ገዳም የሆነው መልአኩ ይህ ገዳም በልጆች በመሲሞችና በደማቴዎስ በስማቸው ይጠራል ስላለው እስከዚች ቀን ደብረ ብርስም ተብሎ ይጠራል። ትርጓሜውም የሮም ገዳም ማለት ነው። የከበረ አባ መቃት ስም ታናሽ በአት ተሰራ። በውስጧም ሆኖ ያለ ማቋረጥ በጾም በጸሎት በስግደትም በመትጋት ታላቅ ተጋድሎን ተጋደለ። ሰይጣናትን ተገልጠው የሚመጡበትና በቀንም በሌሊትም በግልጽ የሚዋጉት ሆነ። በጾምና በጸሎት ሲጋደል ሰይጣናት እየተዋጉት እረፍትን ስላላገኘ በልቡ አስበ። በዓለም ውስጥ ሳለሁ የቅዱስ አባ አንጦኒዎስን ዜና ሰምቻለሁ። የምንኩስናን ሥርዓት ያስተምረኝና ይመራኝም ዘንድ ተነስቼ ወደ እሱ ልሂድ። የረከሱ ሰይጣናት የመከሩትን ምክራቸውን የምገለብት ዘንድ እሱ እውቀትንና ማስተዋልን ይሰጣኛልና አለን። ያን ጊዜም ተነስቶ ጸሎት አድርጎ ወደ አረጋዊ አባ አንጦኒዎስ ዘንድ እስከሚደርስ ወደ ምስራቅ አቅጣጫ ተጓዘ። አባ አንጦኒዎስም ከሩቅ ባየው ጊዜ እነሆ ተንኮል ስንገላ የሌለበት እስራኤላዊ አለው። በታላቅ ደስታም ተቀብሎ ሳመው። አባ ስለ ልጁ እንደሚገለጥ እንደሚገልጥ ሀሳቡን ሁሉ ገለጠለች። ይህ አረጋዊ አባ አንጦኒዎስም የመቃርስም ራሱን ስሙ ልጄ ሆይ በዮናኒ ቋንቋ እንደ ስምህ ትርጓሜ አንተ ብጾ ትባላለህ ስራህንና ወደ እኔ መምጣትን ፈጣሪ እግዚአብሔር ገልጦልኛልና ስለዚህም መምጣትን የምጠብቅ የምጠባበቅ እንኳለው። ከዚህ በኋላ ለአባ መቃርስ የከበረችን እንኩስናን ስርዓት ሁሉ አስተማረው። መሰራቱ በሚገባ በብዙ ነገርም ማጸናው፣ ሰይጣናት የሚዋጉት መሆናቸውን እነርሱ በስውር በፈቲው ጦር እንዲሁም ጥፋት በሆኑ ስራዎች ሁሉ ይዋጉ ዘንድ አላቸው። አንተ ፍጹም ልትሆን አንተም እስከ ሞት ደርሰህ ታገስ። አሁንም እግዚአብሔር ወደ ወሰነ ለቦታ ሄደህ ስራህን እየሰራ በውስጡ ታገስ ብሎ ገለጠለት። ከአባ አንጦኒዮስ ዘንድ የምንኩስናን ስርዓት እየተማረ ጥቂት ቀኖች ከኖረ በኋላ የተባረከ ኤጲስቆጶስ ከአባ ሰራቢዮን ጋራ በተማራቸው ህያዋን በሚያደርጉ ትምህርቶቹና ስርዓቶቹ ፈጽሞ ደስ እያለው ወደ ቦታው ተመለሰ። አባ መቃር ስል በአባቴ በአባ አንጦኒዎስ ዘንድ በነበርኩባቸው ቀኖች ፊተኛ ከቶ አላየሁትም አለ። አባ መቃርስም በምንኩስና ስርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያ ኪሩብም በግልጽ ይጎበኘው ነበር። በአንዲት ቀንም እንዲህ የሚለውን ቃል ከሰማይ ሰማ። ቃሌንና ትእዛዜን ሰምተ ወደዚህ መጥተ በዚህ ቦታ ውስጥ ስለ ኖርክ እንሆ ቁጥር የሌላቸውን የብዙ ብዙ ወገኖችን ከነገዶች ከሀገሮች በቋንቋ ከተለያዩ ህዝቦች አሰባስባለሁ። እነሱም በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በበጎ ስራቸውና ትሩፋታቸውም ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ የደህነት መንገድንም ምራቸው። ይህንንም ቃል በሰማ ጊዜ ተበረታታ፣ ልቡም ጸና። በሌሊትም በጸሎት ጊዜ ቁሞ ሳለ የክብር ባለቤት ጌታችን ጆሮውን ከፍቶለት ሰይጣናትን ሲማከሩ ሰማቸው። እንዲህም አሉ፣ ይህን ሰው በዚህ በረሃ እንዲኖር ብንተወው የብዙ ብዙ ወገኖችን ይመራቸዋል። እነርሱም በዚህ በረሃ ውስጥ ነዋሪዎች ሆነው የተማውያን ሀገር ያደርጉታል። እነሱ ለዘላለም ጸንቶ በሚኖር ሕይወት ይሰማመናሉና እኛንም በሚቀጣ ጸሎታቸው ቀጥቅጠው አስተቃይተው ያሳድዱናልና ከዚህ ቦታ ልናሳድደው እስኪ የምንችል እንደሆነ ኑ ዛሬ በእሱ ላይ የምሰብሰብ ሲሉ ሰማቸው። አባ መቃርስም ይህን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናት ምክራቸውን እስከሚሰማ ጆሮውን የከፈተለት እግዚአብሔርንም አመሰገነ፣ ድካማቸውንም አወቀ። ከዚህ በኋላ ይዋጉ ዘንድ ሰይጣናት በሱ ላይ ተሰበሰቡ። ወደ እጁም እሳትን እያነደዱ ከእሳቱ እያነሱ ወደ በዓቱ ይጨምሩ ጀመር። ያቺ እሳት ግን በጸሎቱ የምትጠፋው ነች። ከዚህ በኋላ እንስሳዊ በሆነ ስራ በፈቲው ጦር ተዋጉት። በዚህም ታገፈ ትካዜን፣ ዓለማዊ ክብር መውደድን፣ ትዕቢትን፣ መመካትን፣ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ ምቆጥን በልቡ አሳደሩበት። ከዚህም ሁሉ በሚበዛ ተዋጉት የከበረ አባ አንጦኒዎስ እንደነገረው በሊህም መጥፎች በሆኑ ስራዎች ሰይጣናት እየተዋጉት ለረጅም ጊዜ ከኖረ በኋላ ዳግመኛ ወደ አባት እንጦኒዎስ ተነስቶ ሄደ ይህም አባት እንጦኒዎስ ገና ከሩቅ ሳለ ለደቀ መዛሙርቱ በልቡ ሽንገላ በእውነት የሌለበት እስራኤላዊ ነው ልጆቼ ይህን የከበረ ሰው ታዩታላችሁን እርሱ ለብዙ ወገኖች የቀና የጽርቅ በትርና ረጅም አላማ ይሆን ዘንድ አለውና ከአሸናፊ እግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆናልና አለ ወደ ቅዱስ አባ አንጦኒዎስን በቀረበ ጊዜ በምድር ላይ ሰገደለት። በፍጥነትም ቀና አድርጎ ታመው ፊቱ እንደ በሽተኛ ፊት ተለውጦ አይቶታልና፣ ይኸውም ሰይጣናት አብዝተው ስለተዋጉት ነው። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባት አንጦኒዎስ ደስታ በተመላ ቃል ልጄ መቃርስ በደህና አለህና አለው። ቅዱስ መቃርስም እነሆ ከኔ የሆነውን ሁሉ እግዚአብሔር ቀድሞ ገልጦልሃል ብሎ መለሰለት። እርሱም ያን ጊዜ አስተማረው አጽናናውም፣ እንዲህም ብሎ መከረው መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራን እንድንሆን ይህችውም ምንኩስና ናት። ከጠላታችን በላያችን የሚያመጣብንን መከራ ሁሉ ልንታገስ ለእኛ የሚገባ ነው። ልጄ መቃርሶች፣ ውሃ ለመቅዳት ስትሄድ እግዚአብሔር የነገረህን ያንን ቃል አስባለው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ሥራዎቹ ለከበረ አባት ለእንጦኔዎች የተገለጡለት እንደሆነ አወቀ። በርሱ ዘንድም እየተማረና በረከትንም እየተቀበለ ብዙ ቀኖች ኖረ። ከዚያም የከበረች አስቴማን ያለብሰው ዘንድ ፈለገ። አባ አንጦኒዮስም በላዩ ጸለየ፣ እርሷን አስቴማይቱን አለበሰው። ስለዚህም የከበረ አንጦኒዮስ አባ ተባለ። ዳግመኛም ወደዚህ ወደ እኔ መምጣትን ችላ አትበል እኔ ከጥቂት ቀኖች በኋላ ወደ እግዚአብሔር ሄዳለሁና አለው። አባ መቃርስም ይህን ነገር በሰማ ጊዜ ተነስቶ ሰገደለች። መንፈሳዊ በረከቱን የሚቀበል ዘንድ ከሱ ዘንድ እንዲኖር ለመነው። እሱም ተቀመጣለውና ተቀመጠ። ዳግመኛም አባ አንጦኒዎስ ከጥቂት ቀኖች በኋላ ሰይጣናት በእኔ ላይ እንዳደረጉት በግልጽ ከተዋጉ በኋላ ከዚህ ከክፉ ከዚህ ከክፉ ሀሳብ ውጊያ እግዚአብሔር ያሳርፈሃልና በርትተ ታገዝ። እስከ እድሜህም ፍጻሜ ካንተ ጋር ሆኖ እንዲረዳህ እግዚአብሔር ያደረገውን ጠባቂህን መልአክ እንዳታሳዝነው ተጠበቃለው። ከዚህ በኋላ አባ አንጦኒዮስ ለአባ መቃርስ በትሩን ሰጠው። በመንፈሳዊም ሰላምታ ተሰናብቶ ታረፈ። ስጋውንም ማንም በማያውቅ ስውር ቦታ አቀበረው። የከበረ አባ መቃርስም ስም ወደ ቦታው ተመልሶ በአስቄት ገዳም ተቀመጠ። ዜናውም በአራቱ ማዕዘን ተሰማ። እግዚአብሔርም በእጆቹ አስደናቂዎች ታምራትን አደረገ። ከእነሱም አንዱ የአንጾኪያ ንጉሥ ርኩስ መንፈስ ያደረባትን ልጁን ወደ እሱ ላካት። እሷን በጎልማሳም ሳልሆና ወደ እሱ መጣች። እሱም አወቀ አድኖ ወደ አባትና እናቷ አሰደዳት። እሱም ብዙ ወርቅና ብር በላከለት ጊዜ ምንም ምን አልተቀበለም። ሁለተኛውም አውሲም በሚባል አገር አንድ መነኩሴ ነበረ። ስቶ ትንሣኤ ሙታን የለም አለ፣ ብዙ ሰዎችንም አሳታቸው። የአውሲም ኤጲስቆጶስም ወደ አባ መቃርስ ሄዶ የእርሱን ህዝቦች እንዳሳታቸው ነገረው፣ እንዲረዳውም አብዝቶ ለመነው። አባ መቃርስም ተነስቶ ከዚያ ኤጲስቆጶስ ጋር ወደ ሀገር አውሲም ደርሶ ያን ርኩስ መንፈስ ያደረበትን ባህታዊ መነኮስ ተገናኘው። በትንሳኤ ሙታንም በተነጋገረው ጊዜ ያ ባህታዊ የሞተ ሰው ከመቃብር ካላስነሳ እኔ አላምንም ብሎ መለሰለት። አባ መቃርስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም አንድ ምውት ከሙታን ተለይቶ ተነሳ። ሰውየውም ከቀደሙ ከሃዲያን ወገን ነው። ያ ባህታዊውም አምኖ ከስተቱ ተመለሰ። እንደሱም የሳቱ ሁሉም ተመለሱ። ያ ከሙታን ተለይቶ የተነሳውን የክርስትና ጥምቀትን ያጠምቀውን ዘንድ አባ መቃርስን ለመነው። እሱም አጥምቆ የምንኩስና ልብስ አለበሰው። ሰባት ዓመትን ኑሮ አረፈ። ከዚህ በኋላ የከበረ አባ መቃርስ ተመልሶ ከሱ አስቀድሞ በዚያ በረሃ ውስጥ ሰው እንዳለ ያዘን ወደ በረሃው ውስጥ ዘልቆ ገባ። ራቁታቸውን የሆኑ ሁለት ሰዎችን አይቶ ፈራ፣ የሰይጣን ምታት መስሎታልና እልቦት ቦሪቦን ብሎ ጸለየ። ይህም አቡነ ዘበ ሰማያት ማለት ነው። እነርሱም በስሙ ጠርተው መቃሪ ሆይ አትፍራ አሉት። እሱም በበረሃ የሚኖሩ ቅዱሳን እንደሆኑ አውቆ ወደ እሳቸው ቀርቦ እጅ ነሳቸው። እነርሱም በዓለም ስላሉ ሰዎች፣ ስለ ስራቸውም ጠየቁት። እሱም በቸርነቱ እግዚአብሔር በሁሉም ላይ አለ ብሎ መለሰላቸው። እሱም ደግሞ የክረምት ቅዝቃዜ ቀዘቅዛቸው እንደሆነ የበጋውም ትኩሳት ያልባቸው እንደሆነ ጠየቃቸው። እነርሱም በዚህ በረሃ እግዚአብሔር አርባ ዓመት ጠብቆናል የክረምት ቅዝቃዜ ሳይቀዘቅዘን የበጋ ትኩሳትም ሳላልበን ኖርን ብለው መለሱለት። ደግሞም እንደ እናንተ መሆን እንዴት ይችላለሁ አላቸው። እነርሱም ወደ በዓት ተመልሰ ስለ ኃጢአትህ አልቅስ፣ አንተም እንደ እኛ ትሆናለህ አሉት። ከእነርሱም በረከትን ተቀብሎ ወደ ቦታው ተመለሰ። በሱ ዘንድ መነኮሳት በበዙ ጊዜ ጉርጓድ ቆፍረው መታጠብ ያሰሩለት ሊታጠብ በወረደ ጊዜ ሊገድሉት ሰይጣናት በላዩ አፈረሱት። መነኮሳትም መጥተው አወጡት። እግዚአብሔርም ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁል ጊዜ የሚጎበኘውን ኪሩብን ወደ እርሱ ላከ። እሱም እኔ ወደ አንተ መጥቼ ወስዳሃለሁ እና ተዘጋጃለሁ። ከዚያ በኋላ አባ አንጦኖስንና የቅዱሳንን አንድነት ማህበር ሰማያውያን ሰማያውያን የሆኑ የመላእክትንም ሰራዊት በእግዚአብሔር እጅ ነፍሱን እስከሰጠ ድረስ ያይ ነበር። መላ የዕድሜው ዘመን ዘጠና ሰባት ዓመት ሆነ። የቅዱስ መቃርስ ነፍስ ወደ ሰማይ ስታርግ እንዳየ በዚህ ነገር ደቀ መዝሙሮ አባ በብኑዳ ምስክር ሆነ። ሰይጣናትን እንደ ሰማቸው እየተከተሉ መቃሪ ሆይ አሸነፍተን አሸነፍተን እያሉ ሲጮሁ እስከዛሬ ገና ነኝ አላቸው። ወደ ገነትም ሲገባ መቃሪ ሆይ አሸነፍተን ብለው በታላቅ ድምፅ ጮሁ። የክብረ ባለቤት ፈጣሪ ኢየሱስ ክርስቶስ ሲመስገን ስሙ የሚባረቅ ከእጃቸው ያዳነኛ አላቸው ብሎ መስክሯል። የስጋው ፍልሰትም እንዲሆነ እሱ በሕይወት ሳለ ስጋውን እንዳይሰውሩ ልጆቹን አዟቸው ነበር። የሀገሩ የሳሱ ይርም ሰዎች መተው ለደቀ መዝሙሩ ለዮሐንስ ገንዘብ ሰጡ። ይህንንም ስለ ገንዘብ ስቅ ይመክረውና ይገስጸው የነበረ ገንዘብ ከመውደድ ተጠበቅ የሚለው ነው። እሱም መርቶ የቅዱስ አባ መቃርስን ስጋ አሳያቸው። ወደ ሀገራቸው ሳሱር ወሰዱት። እስከ አረብ መንግሥት መቶ ሰልሳ ዘመን በዚያ ኖረ። ደቀ መዝሙሮ ዮሐንስ ግን ገንዘብ ስለ መውደዱ ዝልጉት ሆነ። ከዚህም በኋላ ልጆቹ መነኮሳት ወደ ሀገሩ ወደ ሳሱር ሄዱ። የከበረ አባት የአባ መቃርስን ስጋም ሊወስዱ ፈለጉ። የአገር ሰዎችም ከመኮንኑ ጋር ተነስተው ከለከሏቸው። በዚያችን ሌሊት የከበረ አባ መቃሪ ለመኮንኑ ተገልጦ ተወኝ ከልጆቼ ጋርም ሊሄድ አለው። መኮንኑም መነኮሳቱን ጠርቶ የአባታቸውን ስጋ ተሸክመው ይወስዱ ዘንድ ፈቀደላቸው። በዚያን ጊዜም ተሸክመው አክብሮ ወሰዱት። በብዙ ምስጋና በመዘመርም እግዚአብሔርን እያመሰገኑ ነሐሴ 19 ቀን በቤተ ክርስቲያን ውስጥ አኖሩት። ከሱም ታላላቅ ድንቆይ ታምራት ተገለጡ። አማላጅነቱ በጸሎት የምትገኝ በረከቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኖር አሜን። ሰላም ለመቃሪዎስ ዛቢ ዝክሩ እስማቀ በመሬቶ ለአንጦኒዎስ በበትሩ እምናሃዱ አዱ በለያይ ጽሩ ሶበሩ የደቂቁ ምግባራ ተጽቅ ገብሩ መዳል አልባብ ተሰሜድ እስከዮም ገብሩም። በዚህችም ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም መድኃኒት በስጋ ተሰቀለ። ፈጣሪዋ በእንጨት መስቀል ላይ ተዘርግቶ ተሰቅሎ ባየችው ጊዜ ፀሐይ ጨለመች። እሱም ከእመቤታችን ከቅድስት ድንግል ማርያም የነሳትን ለባዊት ነባቢት የሆነች ነፍሱን ከስጋ አለያት። ሐዋርያው ቅዱስ ጴጥሮስ በስጋ ምውት ሲሆን በመለኮቱ ሕያው ነው እንዳለ ነፍሱ ከመለኮት ሳትለይ ከስጋ ተለየች። በዚያ ጊዜ ስጋ ከመለኮት ሳይለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋር አንድ ሆና እስረኞች ነፍሳትን ስፈት አክዘን ወደ ሲኦል ወረደች። እሱ ከሰማያት በላይ ከፍ ከፍ ያለ ለወለ ባህሪ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ያለ ለርሱ ምስጋና የክብር ክብር ገንዘቡ የሆነ ራሱን ሰውቶ ያዳነን። የመንግስቱን ደጆች በፈሳሽ በፈሳሽ ደግሞ የከፈተልን ለእርሱ ለርሱ ስግደት አምልኮት ይገባዋል ለዘላለሙ። የመስቀሉን በረከት በላያችን ይደር አሜን።

በዚህችን ቀን የኢትዮጵያ ንጉሥ ሰማዕት ገላውዲዮስ አንገቱን የተቆረጠበት ነው። ይህ ቅዱስም በተግዛጽ በምስክ በፈሪያ እግዚአብሔር አደገ። አባቱ ንጉሥ ልብነ ድንግል ሃይማኖት የቀና ነበርና በዘመኑም የእስላም ወገን የሆነ ስሙ ግራኝ የሚባል ተነስቶ አብያተ ክርስቲያናትን አጠፋም። ከንጉሥ ልብነ ድንግል ጋር ጦርነት ገጠመ። ንጉሱም ወብቶ መመለስ ቢሳ ነው አርበኞች ሰራዊትን እስከሚሰበስብ ከሱ ሰቸ በስደትም እያለ እያለ በድንገት ታሞ ሞተ። ይህም አመፀኛ የኢትዮጵያን አገሮች እያጠፋ አስራ አምስት ዓመት ያህል ኖረ። የኢትዮጵያም ህዝቦች የሚበዙትን ማርኮ ተቀናች ሃይማኖት አውጥቶ የእርሱ ሃይማኖት ተከታዮች አደረጋቸው። በመመካትም እንዲህ አለ፣ ሀገሮችን ሁሉ ግዛቶች ስላደረግኳቸው ከእንግዲህ የሚቃወመኝ የለም። ከዚህ በኋላ እግዚአብሔር ይህን ቅዱስ ገላውዴዎስን አስነሳ። ከግራኝን ቀጥ ታላላቅ መቋንቶች ጋርም ጦርነት ገጠማቸው። ድልም አድርጎ አሳደዳቸው። ግራኝን በሰማ ጊዜ ተቆጣ። ከቱርክ አርበኞች ጋርና ከአላፍ ፈረሰኞች ጋር መጥቶ ንጉሱን ገጠመው። ጌታችንም ግራኝን በንጉስ ገላውዴዎስ እጅ ጣለው፣ ገደለውም። ግራኝን በመፍራት የተበተኑ ሁሉ ከተማረኩበትም ሁሉ ተመለሱ። የፈረሱ አብያተ ክርስቲያናትም ተመልሰው ታነጹ። የክብር ባለቤት የሆነ የክርስቶስ ሃይማኖትን ተቃናች። ከዚህ በኋላ ከእስላሞቹ ግን አንዱ ከብዙ አርበኞች ሰራዊት ጋር መጣ። በመድኃኒታችን የስቅለት በዓልም ከጥቂት ሰዎች ጋር ተቀምጦ ሳለ በድንገት ንጉሱን ተገናኘው። ሰዎቹም የጦር መኮንኖች ሲሰበሰቡ ፈቀቅ እንበላሉት። እሱ ግን የክርስቲያኖችን መማረትና የአብያተ ክርስቲያናትን መፍረሳ ላይም ብሎ እንዲህ አለ። እንዲህም እያለ ወደ ውጊያው መካከል ገብቶ በርትቶ ሲዋጋ የኋላ ኋላ እስላሞች ሁሉም ከበቡት፣ ተረባረቡበትም፣ በጎራዴም ጨፈጨፉት፣ በብዙ ጦሮችም ወጉት፣ ከፈረሱም ጣሉት፣ የከበረች አንገቱንም ቆረጡት። ነፍሱንም በእግዚአብሔር እጅ ሰጠን። በረከቱም ከእኛ ጋር ለዘላለሙ ትኑር፣ አሜን። ሰላም ለዝክረ ስምከ ከመዝክረ ነቢያት ትሩፍ ዘተጸይፈ ቅርመ ብርሳቲ መጽሐፍ ገላውዴዎስ ሰማየት መክበ ምመናን አይላት በሐምስ ዓም እምድኅረ ሞትከ በሰፊ እምገጽከ ውህዘ ወተት ወሐፍ አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም መጋቢት ሃያ ሰባት በዝች ቀን ጻድቅ ንጉሥ ቈስጠንጢኖስ አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቅዱሳን ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ እለ ተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ ብዚዮ ጸሪቀ መለጡ ክፈ ምላቡ ውላን ዘተርፈ